ሰበር ዜና! ወገብሽ ይሰበር እንዳትሉኝ፣ እንዲሁ ምን በወጣኝ እና፣ ዛሬ ትልቅ ሰበር ዜና ይዤላችሁ መጥቻለሁ። ለአብርሽ ለሩታ የምትጨነቁ ምርጥ ምርጥ ምርጥ ኢትዮጵያውያን እና ኤርትራውያን እንኳን ደስ አላችሁ። እንግዲህ እንደሚታወቅ አብርሽ እና ሩታ ዱባይ ላይ ሄደው የቀለበት ፕሮግራማቸውን እንደሚያካሄዱ ያው የሚታወቅ ነው ማለት ነው። በቅርቡ ቅዳሜ ወይም እሁድ ዱባይ ይገባሉ ማለት ነው። ታዲያ ይሄ በመታሰብ ብዙ የማዳን ቅመሞች ሆነን ከነ ማ ጋር መሰላችሁ ከነ ይሳቅ ከነ ዳኒ ጋር ከነ ሜሪ እንዲሁም ደግሞ ከጸጊ ከቀበጠዋ ጋር ተገናኝተን ምን ማድረግ አለብን ለአብርሽ እንዴት ሰርፕራይዝ ማድረግ አለብን ምንስ እናድርግ ብለን ለነሱ ስንጠይቃቸው እንግዲህ ለአብርሽ አንድ ዲጄ አዎ፣ ዘፋኝ መቅጠር አለባችሁ ተብለናል፣ ማለት ነው። ይሄ ዘፋኝ ወደዛ ሄዶ የሚዘፍነው ማን ነው? የሚዘፍነውስ ምንድን ነው? የምትሉ ስለማትጠፉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ብዙዎቻችሁ ምን ነው ዲጄ ዲጄ የምትሉ ዲጄ ሊ ያለች አይደለም ወይ የዳን የድሮ የክሱ ወይም ፍቅረኛው አለች አይደለም ወይ የምትሉ አይተጠፉም እሷ እንደ ትርፍ ተይዛለች ማለት ነው በዋናነት ግን ከኢትዮጵያ ጀምሮ እስከ ዱባይ ድረስ ተከትሏቸው የሚሄድ ዘፋኝ ተገኝተዋል እሱም ማን ነው ይህ ማሳያችሁ ይሆናል ማለት ነው። ከሚያቀርበው ዘፈንም ጭምር ማለት ነው። አሰላሙ አሌይኩም ወራህመቱላይ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ውድ ሰላም ብያለሁ። በያላችሁበት ሰላማችኋን ላብዛሌ ላላፍ እየወዳችኋለሁ። ለቤቴ ወይደ ቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ አክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ ከች ብዬላችኋለሁ። በኮሮ ቆንጅ ማለት ነው። ታዲያ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ማለት ነው። እኔ ቤት ይውላችሁ። ጭቁጭቅ ኑዙ ኑዝ ምናምን የለም ማለት ነው። ኖ ሞጮቃጨቅ ኖ ሱዱብ ኖ እንዴ መሳደብ ማለት ነው። እርሱ ቦርሳ ትባል እውነቴን ነው። እና ጀስት ፈታ ብቻ ነው እኔ ቤት፣ ጀስት ፈታ አልኳችሁ። ለማንኛውም ወደ መጣሁበትና ወደገደለው ወደ ስገባ የአብርሃም ወዳጆች አድናቂዎች፣ የተከበራችሁና ክቡራን ክቡራን፣ ስምን ነው ዜና አንባቢ ሆንሽ እኮ ቀለምዬ። ለማንኛውም በመላው ዓለም የምትገኙ እንኳን ደስ አላችሁ። ያው በዚህ ሳምንት ውስጥ እንደሚታወቀው አብርሽ አብርሽ የሩታ ንጉስ፣ አዎ የሩታ ንጉስ። በቅርቡ በዚህ ሳምንት ውስጥ እንደሚሞሸሩ እየታወቀ ነው። እነሱም እየመጡ እያበሰሩ ነው። እኛን ከመቼ መቼ ደረሰ መቼ ነው የሰርጉ ድምጽ ድምጽ አለው እንዴ የለውም የሰርጉ ፕሮግራም የምናየው ብለን ብዙ የተጨናነቅን የተጠበብን አለን ማለት ነው ታዲያ ለዛ ሰርግ ሰርፕራይዝ ዛሬ ትልቅ ሰርፕራይዝ ትልቅ ሰበር ዜና እ ይዤላችሁ መጥቻለሁ እንደው ቀለም ያናትሽ ስብር ይበል እንዳትሉኝ። እኔ ብዙን ጊዜ ቀለምዬ ወገብሽ ይሰበር፣ ከረከስሽ ይሰበር፣ ጉልበትሽ ይሰበር እምትሉኛላችሁ ማለት ነው፣ እናንተ የምቀኛ ሰፈር ልጆች ማለት ነው። እና ምንድን ነው ዛሬ አረ ቀለም ትላንትናም የሆነ ነገር ተናግሬ፣ አረ ቀለምዬ ቶሎ ተናገር የአፍጥኞ ማዳሜ እየጠራችኝ ነው ያላችሁኝ ልጆች አላችሁ። እና ለዛውም ዛሬ አፈጥነዋለሁ ሰፕራይዙ ሰበር ዜናውን ማለት ነው። እና በቅርቡ ወይ ቅዳሜ ወይ እሁድ ዕለት ወደ ዱባይ ስለሚገቡ ብዙዎቻችን ብዙ ነገር ተመካክረን ነበር ማለት ነው። ምን ተመካከረን መሰላችሁ? እንደሰማችሁ ጽጌም የራሷ የሆነ ስጦታ አዘጋጅታለች። ዳኒም እንግዲህ ደርሶ መልስ አንድ መቶ ስልሳ ሺህ ትኬት ቆርጦለታል ማለት ነው። እንዲሁም ደግሞ ከዱባይ ወደ ኢትዮጵያ ሲገባ ደግሞ ቡታደራ ላይ ድል ያለ ድግስ ሊያዘጋጁለት ወይም ድል ያለ ፕሮግራም ሊያዘጋጁለት የተዘጋጁ ወጣቶች አሉ ማለት ነው። ትላንትና በውስጥ ተነግሮኛል። ነጌ ወይም ከነጌ ወዳ ቪዲዮ የሚሰራላችሁ ይሆናል ማለት ነው። እኔም ሼር አደርግላችኋለሁ። እውነቴ ነው ምላችሁ፣ ብዙ ሆነው ነው ይሄ ፕሮግራም ያዘጋጁት ማለት ነው። እሱ እንደርስበታል እና ቀለም ምንድን ነው? አንቺ ሰፕራይዝ ይዘሽ የመጣሹ የምትሉኝ አትጠፉም እና ሰፕራይዙ ምንድን ነው መሰላችሁ? እነ ዳኒ ስንጠይቃቸው እስካሁን ድረስ ብዙ ፕሮግራሞች አሉ ብዙ ቃል የገባለት ሰው አለ። ነገር ግን እስካሁን ድረስ ዘፋኝ የሰርጉ ዘፈን የሚዘፍን ዘፋኝ የለም። ያው ዲጄ ሊያለች በሙዚቃ መሳሪያ ዲጄ ሊያለች፣ እሷ እንደ ትርፍ ነው የተያዘችው፣ አለ ዳኒ ማለት ነው። ነብሳ ማ የድሮ ክስ ወይም ፍቅረኛ፣ እንዴት እንደ ትርፍ ትይዛታለህ አንተ እ አንተ ማነው በላቸው ማለት ነው እና እኛ የምንፈልገው ዋና ዘፋኝ ነው አለ ማለት ነው። ኦ ማይ ጋድ። እና ታዲያ ዋና ዘፋኝማ እንደው ካጣችሁ ስንት የማቁ የሚያውቁ አለ። ገንዘቡ እኛ እኛ እንከፍላለን ብለን ይኸው፣ እኔ ልሞትላችሁ፣ እንደ ባክሮባል ልደፋላችሁ፣ ምርጥ የሆነ ዘፋኝ አግኝተናል። ዘፋኙ ማን ነው? የሚዘፍነው ዘፈን ሙከራውን እንስማው፣ እንየው የምትሉ ስለማትጠፉ አሁን ላሳያችሁ ነው ለማየት ቆይ ጎሮሮ ይጠረቅረቅ። ለማየት አንድ፣ ለማየት ሁለት፣ ለማድመጥ ሶስት፣ ማለት ነው። ዳይ ወደ ዘፋኙ። የሚዘፍነውን ዘፋኝ ከሰማችሁ በኋላ የሰርጉ ቀን የሚዘፍን ዘፋኝ ነው ማለት ነው። ከሰማችሁ በኋላ ሀሳብ አስተያየታችሁ በኮመንት አስቀምጡልኝ። ግን ግን ማለት ነው ኖ ስድብ ብያለሁ። ኖ ስድብ፣ ጀስት ፈታ ብቻ ነው ብያችኋለሁ። ዳይ ወደ ዘፋኙ

ኦ ማይ ጋድ ኦ ማይ ጋድ! እናንተ ድምፁ እንዴት ይመቻል! ለማንኛውም አርቲስት በላቸው ከበደ ይባላሉ ማለት ነው። እንዴት አያችሁት? ቤተሰብ እንዴት አያችሁት? ድምፁ ደስ ይላል አይደለ? ደግሞም እኮ መልእክት አለው መልእክት አለው ማለት ነው። ለአብርሃም ከባድ መልእክት ነው የተላከላት ማለት ነው። እንግዲህ እንዳታስለምዳት በሽሮ ፍትፍት እያለው ነው። በህግ አምላክ ከአብርሃም፣ እውነቴን ነው ይሄ ዘፋኝማ ጥሩ ዘፈን ነው የዘፈነላቸው ማለት ነው። እንዴት ነው? እንዴት አያችሁት? አይ ይሄን አይታችሁ እኮ የምትወርዱብኝ አጠፉም እኮ ምን አስበሽ ነው ቀለም ምን አስበሽ ነው የምትሉኝ፣ አጠፉም እኮ። ለማንኛውም እንደው ኮሞጨናነቅና ኮሞጨናነቅ አልፈን እንደው ዘና እንበል ብዬ ነው ይሄን ያመጣሁት ማለት ነው። አስቤ አሰላስዬ ተጨንቄ ተጠብቤ እስኪ ምን ምን ብዬ ቤተሰቦቼ ለአዝናና ብዬ ያመጣሁት ማለት ነው። ለማንኛውም ተናዳችሁ አንቺ ዘረጠው ዝርጥርጥ እንዴት እንደዚህ ብለሽ ትመጪ ያለሽ ብላችሁ እንዱ በህግ አምላክ እንዱ በህግ አምላክ እንዱ ሰወዳችሁ እንዳሰድቡኝ። እውነቴን ነው። እኔ እኔ ሲሰድቡኝ አልወድም፣ ጥሎብኝ ሲሰድቡኝ አልወድም ማለት ነው። በተለይ በዚህ ሰሞንማ የእኔ ስድብ ወስዳችሁ መልሳችሁ የእኔ የምትሰድቡኝ በስታችኋል ማለት ነው። አንቺ ዘረጠው ዝርጥርጥ ቀለማ እያላችሁ ማለት ነው። እኔ እውነት ነው ብላችሁ እንደነገርኳቸው ስሰድብ እንጂ ስሰድብ ደስ አይለኝም። አዎ እኔ እናንተ ዘና እንድትሉ ነው እንደዚህ አይነት ነገር ያመጣሁላችሁ ማለት ነው። እንደሰማችሁትን ደግሞ ጋሽ ከበደ ጥሩ አድርገው ይዘፍናሉ ማለት ነው። ለማንኛውም ሰላማችኋል። አብዝልኝ ወዳችኋለሁ።